ቡና አምራች የሆነውን አርሶ አደር የቡና ፓኬጅን ተጠቅሞ ምርታማነቱ እንዲጨምር በዘርፉ የተሰማሩ የምርምር ማዕከላት ሚናቸው ተኬ የሌለው እንደሆነ ይታመናል። ከእነዚህ የምርምር ማዕከላት መካከልም በወንዶ ግነት ግብርና ምርምር ማዕከል ስር የሚተዳደረው የአዋዳ ግብርና ምርምር መለስተኛ ማዕከል ተጠቃሽ ነው። መለስተኛ ማዕከሉ በተለይ በሲዳማ ክልል የሚገኙ አካባቢዎችን ጨምሮ በጌዲዮ፣ አማሮና ቡርጂ እንዲሁም በምዕራብና ምስራቅ ጉጂ ዞኖች ውስጥ ለሚገኙ ቡና አምራች አርሶ ምርታማነታቸው በምርምር የተረጋገጡ የቡና ዝርያዎችንና የአሰራር ቴክኖሎጂዎችን በማቅረብ ውጤታማ እንዲሆኑ የድርሻውን እየተወጣ ይገኛል። የአዋዳ ግብርና ምርምር መለስተኛ ማዕከል ዝርያን ከማፍለቅ ጀምሮ የቡናን ምርታማነት የሚያሳድጉ ስራዎችን ያከናውናል። በዝርያ ማፍለቅ ረገድም እንደ ሀገር ከ26 በላይ የተሻሻሉ የቡና ዝርያዎች የፈለቁ ሲሆን መለስተኛ ማዕከሉ ከዚህ ውስጥ ለደቡባዊ ስነ ምህዳር ተስማሚ የሆኑ ስድስት ዝርያዎችን በምርምር ማውጣቱንና ለአርሶ አደሩ ተደራሽ ማድረጉን የሚጠቀሰው። ዝርያ ማሻሻት ስራ ወይም ቡና ብሬዲንግ ስራ ስንሰራ ሁለት አይነት ስትራቴጂዎች ነው የምንጠቀመው። የመጀመሪያው ፊዮርድ ላይን ሴሌክሽን ሲሆን ሁለተኛው ደግሞ ኢንተርቫሪታል ሃይብሪዳይዜሽን የምንለው ነው በሳይንሱ የመጀመሪያው የፒርላይን ሴሌክሽን የምንለው ከተለያዩ የአገሪቱ ክፍሎች ጀርም ፕላዝም ኮሌክት ተደርገው ወደዚህ ግብ ይመጡና ለረጅም አመታት ኢቫሌት ይደረጋሉ። በደንብ ኢንቴንሲቭ የሆነ የመረጣ ስራ ለረጅም አመታት ይሰራና ከነዚ መካከል ዝርያዎች በመረጣ ተመርጠው ለአርሶ አደር እናቀብላለን ማለት ነው። በዚህም ፕሮሰስ በመረጣ ያገኘናቸው አራት ዝርያዎች ናቸው እነሱም አንገፋ፣ ቆቲ፣ ፈያቴና ኦዲቻ የሚባሉ ቫራይቲዎችን ለደቡብ አካባቢ ለዚህ አካባቢ ለጌዲኦ፣ ሲዳማ፣ ጉጂ ሀይላንድ ፓርቲዎች ላይ ላሉ የቡና አብቃዮች እነዚህን አራት ዝርያዎች አበርክተናል ማለት ነው። በዚህ ስትራቴጂ በመለስተኛ ማዕከሉ ምርምር ተደርጎባቸው በመረጣ የወጡት አራቱ የቡና ዝርያዎች ከ19 እስከ 25 ኩንታል በሄክታር ምርት የሚሰጡ ናቸው። ከዚህ ባለፈም በማዳቀል በመለስተኛ ምርምር ማዕከሉ የወጡት ሁለቱ ዝርያዎች ምርታማነታቸው እስከ አርባ ኩንታል የሚደርስና በሽታን መቋቋም የሚችሉ መሆናቸው ነው የተረጋገጠው። እነዚህ የተገኙት ከሁለት ፓረንቶች ነው። ስለዚህ ከዘር ወስደን በምናባዛበት ጊዜ ሰግሪጌሽን ይፈጠራል ማለት ነው። ወይም ደግሞ የምናገኘው ፍሬ የአንዱን ፓረንት ብቻ ካራክተሪስቲክስ ይዞ ሊወጣብን ይችላል ማለት ነው። ስለዚህ ግዴታ ልንጠቀም የምንችለው ቬጂቴቲቭ ፕሮፓጌሽን ወይም ከዚህ ዛፍ ላይ በምናገኛቸው ቅጥያዎች ቆረጣ ወይም ደግሞ ቁርጥራጮችን በመሰብሰብ ነው ወደ ችግኝ የምናሳድገው ማለት ነው። እሱ ራሱን የቻለ ፕሮቶኮል አለው። ስለዚህ እነዚህን ቡናዎች በምናሳድግበት ጊዜ አሁን ይሄኛው እስታብሊሽ የተደረገው ለችግኝ ፕሮዳክሽን ተብሎ ነው። ኦፕን ሼድ ላይ ነው፣ እንደ እነዛኞቹ በሼድ ውስጥ አይደለም። እንትን የምንለው ኦፕን ሼድ ላይ ነው የምናሳድገው። ምክንያቱ ደግሞ ብዙ ሰከሮችን ከዚህ ላይ ስለምንፈልግ ሰከር ኢኒሼት እንዲያደርግ የፀሐይ ብርሃን በጣም ስለሚያስፈልገው እነዚህን ቁርጥራጮች ወስደን ወደ ነርሰሪ በመውሰድ ችግኞችን ከዚህኛው ከእያንዳንዱ ቁርጥራጮች ላይ እናዘጋጃለን ማለት ነው። ከዚህኛው ማሳ ላይ ምንም አይነት ምርት አንፈልግም። አበባም ሲሆን ፍሬም ካለ አበባም ካለ ሙሉ ለሙሉ እያጠፋን እኛ የምንፈልገው እቺን ቅርንጫፍ ግንዷን ብቻ ነው ማለት ነው። የሀይብሪድ ቡና ስራዎች እንግዲህ ስታተሳቸውን ያለው እዚህ ላይ ነው፣ ገበሬ እጅ ላይ እንዲደርስ ስራ ላይ ስለሆነ ነው። ይሄንን አሁን ስታብሊሽ ያደረግ ነው። ከነዚህ አሁን ችግኞችን አዘጋጅተን ነው ወደ ገበሬዎች ዲስፓች የምናደርገው ማለት ነው። በአዋዳ ግብርና ምርምር መለስተኛ ማዕከል የዝርያ ማፍለቅ ስራው ትልቅ ትኩረት የተሰጠው ተግባር እንደመሆኑ ክትትሉ በጥብቅ ዲሲፕሊን የሚመራ ስለመሆኑ ነው ተመራማሪዋ የሚናገሩት። በመለስተኛ ምርምሩ ከሚሰሩ ስራዎች የዝርያ ማሻሻሉ በጣም ከፍተኛ ቦታ የምንሰጠውና በጣም በቅርበት የምንከታተለው ስራ ነው። ይሄም ከተለያዩ የቡና አብቃ አካባቢዎች ላይ ዝርያዎችን ዘረመሎችን መርጠን እናመጣለን። በዚህ ማዕከል ውስጥም ከአንድ ሺ ስምንት መቶ በላይ የቡና ጀርም ፕላዝም ኮንዘርቭ አድርገን እንገኛለን። ይሄም እንደ ሀገር ቅርስ ነው። ማንኛውም አይነት ጄኔቲክ ሎስ እዚህ ግቢ መኖር ስለሌለበት ስራዎቻችንን እንዳይን ብሌን እንከታተላቸዋለን። ጠዋት ላይ ተመራማሪዎች ወደ ቢሮ ከመግባታችን በፊት ወደ መስክ ገብተን ያሉትን የቡና እንቅስቃሴዎች አይተን በለቱ የምንሰራቸውን ስራዎች ደግሞ ፕላን አድርገን ሰራተኞቻችንን አሰማርተን ዳታም የምንሰራ ከሆነ ዳታችንን ወስደን ነው። ከዛ በኋላ ወደ ኮምፒውተር ስራ ወደ ቢሮ የምንገባው እንጂ አብዛኛውን ኢንቴንሲቭ ስራውን የምናካሄደው እዚሁ መስክ ውስጥ ነው። ክትትላችንም ለእያንዳንዱ ቡና የተለየ ክትትል ነው የምናደርገው። ምክንያቱም ይሄኛው ቡና ነው ከዚህ ተነስቶ ነው ወደ ዓለም ኤክስፖርት ሄዶ ሀገራችንን በቡና አምራችነት የሚያስጠራው ብለን ስለምናስብ በጣም ጥልቅ የሆነ ኢንቨስቲጌሽን ነው የምናደርገው እዚህ ማለት ነው። የአዋዳ ግብርና ምርምር መለስተኛ ማዕከል ከቡና ምርታማነት ጋር የተገናኙና የተለያዩ የምርምር ስራዎችን በመስራት ለቡና አምራች አርሶ አደሩ ተደራሽ እያደረገ ይገኛል። በመለስተኛ ማዕከል ውስጥ መስራች የቡና ዘር በማባዛት ጭምር አርሶ አደሩ ጋር እንዲደርስ ይሰራል። ታዲያ ከተለቀቁ የቡና ዝርያዎች ውስጥ ለረጅም ዓመታት ምርት ሲሰጥ የነበረን የቡና ዝርያ ምርት መስጠት ሲያቆም በጉንደላ ዳግም ምርታማነቱ እንዲያድግ የማድረግ ተግባር ይከናወናል። ይህም ዘርፈ ብዙ ጠቀሜታ እንዳለው ነው የዘርፉ ተመራማሪዎች የሚያስረዱት። ጉንደላ በተለያየ ምክንያት በጣም አስፈላጊ ነገር ነው። አንደኛው ከአዲስ ተከላ የተሻለ የአንድ አመት ቀደም ብሎ ምርት የሚሰጥበት አዲስ ተከላው ከሁለት አመት እና እስከ ሶስት አመት ሊቆይ ስለሚችል፣ ይሄ አሁን ለምሳሌ ሁለት ሺ አስራ ሰባት የካቲት ላይ ተጎነደለ መጪ አመት ምርት እናገኛለን ማለት ነው ከዚህ ላይ ስለዚህ አንድ አመት ቀደም ብሎ ምርት ስለሚሰጥ በጣም በአርሶ አደርም የሚፈለግና በጣም አስፈላጊ አንዱ ቴክኒክ ነው። ሁለተኛ ደግሞ አገራችን እንደምታወቀው የቡና ዘረመል መገኛ የቡና መገኛ አገር እንደመሆኗ መጠን ጉንደላው ስንሰራ እነዚያ አይነት ዘረመሎች እንዳይጠፉ ሜንቴን የምናደርግበት ሚንስ ነው ማለት ነው። ይህ ስራ በረዥም ዓመታት ውስጥ ሲሰራ የቆየ ኦልሞስት ከ1718 ዓመት በላይ ነው እየተሰራ ያለው። በዚህ ውስጥ እዚህ አካባቢ እንደምታውቀው የሎካል ላንድሬስ ቫራይቲ ዲቨሎፕመንት ሪሰርች ስትራቴጂ ስለምንከተል እዚህ አካባቢ ስዳማና ጌዲዮ እንደዛውም ያልተዳረሰባቸው ቦታዎች እነ ጉጂን እና ማሮኬልን እና የቡና ዘረመል ያለባቸው ቦታዎች ላይ ዘር የማዳረስ ስራዎችን የተለቀቁ ዝርያዎችን የማዳረስ ስራዎችን በሰፊው እየተሰራ እንደሚገኝ በተለያየ ሚዲያ እየተገለጸ ነው የሚገኘው። ስቲል በክላስተር ብቻ ከሁለት መቶ ሄክታር በላይ አርሶ አደሮችን አደራጅተን እስከ ስድስት መቶ የሚሆኑ አርሶ አደሮች አጠቃላይ ከጉጂና ጌዲኦ እንደዚያውም ከሲዳማ ውስጥ ከዛም በላይ አርሶ አደሮችን አደራጅተን እነኚህም በሲድሊንክ እና በዘር ብቻ ሳይሆን በክላስተር ተራጅቶ ሲድሊንክ የሰጠናቸው ናቸው። ከዛ በላይ የሆነ ስራዎች እየተሰሩ ይገኛሉ። መለስተኛ ማዕከሉ ወደ አርሶ አደሩ ካደረሳቸው የአሰራር ስልቶች መካከል ቡናን ከሌሎች የምግብ ሰብሎች ጋር አቀናጅቶ ማልማት አንዱ ነው። ይህ አሰራር የቡናን ምርታማነት ከማሳደጉ ባሻገር ዘርፈ ብዙ ጥቅም እንዳለውም ነው ተመራማሪው የሚናገሩት። የቡና ምርትና ምርታማነትን ከማሻሻል አንጻር አንዱ የምንሰራቸው ስራዎች በዋናነት የክሮፒንግ ሲስተም ወይ ደግሞ የአሰራር ዘዴ አንዱ ነው። እንግዲህ ደቡብ ኢትዮጵያ ላይ እንደምታወቀው ማህበረሰቡ የሚጠቀሙበት ሲስተም ቡናን ከሌሎች ሰብሎች ጋር አሰባጥሮ በስብጥር ቡናን ከእንሰት ጋር ቡናን ከሙዝ ጋር አሰባጥሮ እንደሚጠቀም በጣም ይታወቃል። ይሁን እንጂ ይህ አሰራር ዘዴ እንዴት ቢጠቀም የተሻለ ምርትና ምርታማነትን ሊያገኝ ይችላል፣ የመሬቱ ምርታማነትም እንዴት ሊያሻሽል ይችላል፣ ሌላው ሰብል ሌላኛውን ሰብል ሳይጎዳ እርስ በርሱን እየተጠቃቀመ እየተደጋገፈ እንዴት አንዱ ሌላኛውን ሊደግፍ ይችላል የሚል ምርምር በደንብ ተሰርቶበት የተገኘው ውጤት ነው እዚጋ እያያችሁ አላችሁት። ስለዚህ አሁን እዚጋ እንደምታዩት ቡናን ከእንሰት ጋር ነው። እንሰት እንደምታወቀው የፉድ ሰኩሪቲ ክሮፕ ወይ ደግሞ የምግብ ዋስትና ሰብል እንደመሆኑ መጠን አርሶ አደር ይሄን ከጓሮው ውስጥ ወይ ደግሞ ከቡና ማጣት አይፈልግም። ቡና ደግሞ የምታወቀው ዋና ሰብል ነው። ስለዚህ ከዚህ አንጻር ተሰርቶ የተለቀቀው ውጤት ቡና እንሰት ቡናን በሚጎዳ መልክ ሳይሆን ቡናን በሚጠቅመው እዚህ ጋር እንደምታዩት ሼትር የለም። እንሰትን እንደ ጥላ ዛፍ እየተጠቀምንበት አለ ማለት ነው። እንደ ጥላ ያገለግላል ለቡና፣ እንደዛውም ደግሞ የአፈር እርጥበትን ከመጠበቅ አንጻር ዘርፈ ብዙ የሆነ ጥቅም ስላለው ቡናን ውስጥ እንሰት ስንተክል እንዴት መትከል እንዳለብን በደንብ ተሰርቶበት የተገኘ ውጤት ነው። እዚህ ጋ ሁለት መስመር ቡናንና አንድ መስመር እንሰት ስንጠቀም እንሰት ለቡና ጥላ እየጣለ ቡና ደግሞ እዛ ሙሉ እግር ውስጥ አንዱ እንዳለ እዚህ ውስጥ የምናየው ውጤት ነው ማለት ነው። በተጨማሪነትም የአዋዳ ግብርና ምርምር መለስተኛ ማዕከል ከደቡብ አግሮ ኢኮሎጂ የተሰበሰቡ የቡና ዝርያዎችን ምርታማነት የመፈተሽ የምርምር ስራ ከሚያከናውናቸው ተግባራት ሌላኛው ተግባሩ ነው። እዚህ አካባቢ የምታዩት ከተለያዩ የአገሪቱ አካባቢ ወይ ደግሞ አብዛኛው ከደቡብ ኢትዮጵያ ደቡብ አግሮ ኢኮሎጂ አካባቢ ተሰብስቦ የመጡ ስብስቦች ናቸው። እዚህ ጋር እንደምታዩት ከዌስት ጉጂ ወይ ደግሞ ምዕራብ ጉጂ የተሰበሰቡ ስብስቦች ናቸው። እዚህ ከተሰበሰቡ ስብስቦች ውስጥ በጣም በምርታቸው በምርታማነታቸውና እንደዚውም በሽታን በማቋቋምና በምርት ጥራት በቡና ጥራታቸው የተሻሉ ዝርያዎችን ከዚህ ውስጥ በመረጣ ለይትን ወደ ቫራይቲ ትራይል ወይ ደግሞ የሚቀጥለው የዝርያ ምርምር ስቴጅ ላይ አሳልፈን ከዛ ወደ ቬሪፊኬሽን ከተላለፈ በኋላ ለዛ አካባቢ የተለቀሙ የተሰበሰቡ ስብስቦች ውስጥ ለዛ አካባቢ በጣም ምርት የሚሰጡ ዝርያዎችን መርጠን በመረጣ ዝርያ ልቄት እየተሰራ ያለው ስራ ነው። እዚህ ጋር ደግሞ የሚታዩት የእስት ጉጂ ወይ ደግሞ ምስራቅ ጉጂ ዞን ላይ ተሰብስቦ የሚገኝ ነው። ኦልሞስት ወደ ማጠናቀቅ ዚኛው ስቴጅ ወደ ማጠናቀቅ ስራዎች ይህን ያለ ነው። የሚቀጥለው ቅርብ ጊዜያት ውስጥ ለዚ አካባቢ ዝርያዎች ይኖረናል ማለት ነው። እዚህ ጋር የምታዩት ደግሞ ሌላ የምርምር ስራ ነው። እንግዲህ እንደ ሀገሪቱ ከተለቀቁ ዝርያዎች ውስጥ እዚህ አካባቢ ላይ ያለው እንደ አገር የትኛው ዝርያ ብስት ፐርፎርም ማድረግ ይችላል፣ በደንብ ለእያንዳንዱ አግሮ ኢኮሎጂ፣ በተለያየ አግሮ ኢኮሎጂ ላይ ነው ያሉት ወደ ሀያ ሁለት ዝርያዎች ናቸው እዚህ ውስጥ ያሉት ከነዚህ ውስጥ የትኛው ዝርያ ለሁሉም አካባቢ የተሻለ ምርትና ጥራቱን ጠብቆ በሽታ አቋቁሞ ምርት ሊሰጠን ይችላል የሚል ከምርታቸው አንጻር ከጥራታቸው አንጻርና ከበሽታ መቋቋማቸው አንጻር ስራዋ ካንትሪ ቴስት ለማድረግ እየተሰራው ያሉ ስራዎች ናቸው ማለት ነው። በመለስተኛ ማዕከሉ ይህንን ሁሉ ሂደት አልፎ በምርምር ስራው ውጤታማነታቸው የተረጋገጡ የቡና ዝርያዎችን በዘርም ሆነ በችግኝ መልክ ለአምራች አርሶ አደሩ ያቀርባል። በዚህ ሂደት ውስጥም ስራው በጥንቃቄና ሳይንሳዊ በሆነ መንገድ ከፍሬ ለቀማው ጀምሮ በማዕከሉ የሚከናወን ተግባር ሲሆን የቡና ችግኞችን በማፍላት ለአርሶአደሩ ተደራሽ ያደርጋል። እዚህ ማሳ ላይ የምናየው የቡና ዛፍ በተመሳሳይ ሁኔታ በሲዳማ ክልል በሌሎች ወረዳዎች፣ እንዲሁም በጌዲዮ ዞን ውስን በሆኑ ወረዳዎች ላይ ተመሳሳይ የቡና ማሳዎች አሉ። ይህንን ማሳ የምንጠቀመው እንደ መነሻ ዘር ምንጭ፣ ልዩ እንክብካቤ የሚደረግብለት ልዩ የእርሻ የያዝ ስራዎች የሚሰሩበት ማሳ ነው። ልክ ቡናው ትክክለኛ ለዘር የዘር ቡና ይሆናል ብለን የምናስበው ምርምሩም እንዳስቀምጠው ትክክለኛ ቅላት ደረጃ ላይ ሲደርስ፣ ያ ማለት አረንጓዴ ያልሆነ ከቅላት ደረጃም አልፎ ወደ ቡኒነት ያልገባ እሱ ደረጃ ላይ ሲደርስ ወደ መሰብሰብ ይገባል። ይህ ከተሰበሰበ በኋላ የራሱ የሆነ ፕሮሰስ አለው። በዛው ቀን ነው፣ ይዘ ማደር ምናምን አይችልም። የራሱን እንትኑን ስለሚቀይረው ማለት ነው። ከዚህ ይለቀማል እንደ ሄደ ፕሮሰሲንግ ሩም አለን፣ እዛው ፕሮሰሲንግ ሩም ይፈለፈላል፣ ይታጠባል። ደናፍተር በአሽ በአመድ እንትን ከተደረገ በኋላ የጀርሚኔሽን ምንድን ነው ይሄ የብቅለት ስትሬንግዙን እንዳያጣ በፀሐይ ማድረግ አይመከርም ሲጀምር። ስለዚህ ቅድም ያልኳቸውን እነዚን ፕሮሰሶች ካለፈ በኋላ ራሱን የቻለ ሩም አለው። እዛ ሩም ውስጥ ማስጫ ፕሮሴስ የተደረገውን ዘር የምናስጣበት ቤድ አለ፣ አልጋ ማለት ነው። እዛ ላይ ይዘረራል። ምንድነው፣ ኤሬት የሆነ ሩም እንትን የሚገባበት ማለት ነው። ከላይ አካባቢ ኤሬሽን ማግኘት የሚችል ሩም አለ፣ እዛ ውስጥ ትክክለኛ ስቶር ማድረግ የሚቻልበት ከ11 እስከ 13 ፐርሰንት ያህል የእርጥበት መጠን እስኪኖረው ከደረቀ በኋላ ከዛ በኋላ ስቶር ወደ ማድረግ ፕሮሰስ እንገባለን ማለት ነው። ያ ከሆነ ዘንዳ ኦልሞስት የዘር አዘጋጃጅ እንትኑ ካለቀ በኋላ ምንድን ነው የምናደርገው? ወደ ነርሰሪ ሳይት እንመጣለን፣ ወደ ችግኝ ማዘጋጀት ስራ፣ አሁን ይሄ ያለንበት ቦታ ማለት ነው። ያንን ለማድረግ እንዲህ ፖት ውስጥ የምናየው አፈር ባይዜ ኖርማል አፈር አይደለም። ኖርማል አፈር ማለት ይሄ ዝም ብሎ ከመንገድ የምናገኘው ሳይሆን ፎረስት ሶይል ነው። ፎረስትድ ከሆነ ቦታ ነው የሚወሰደው። የራሱ ሬሾ አለው፣ ፎረስት ሶይል፣ አሸዋ እና ኮምፖስት። ስለዚህ ሶስት በሁለት በአንድ ሬሾ ይደረግና እዚህ ውስጥ ይሞላል፣ ይጠቀጠቃል። ያ ከሆነ በኋላ ዳይሬክትሊ መተን ዘሩን እዚህ የምንተክልበትም ሜተድ አለ። በተለዋጭ ደግሞ ሌላው ሜተድ ምንድን ነው? ቤድ ይዘጋጅና ኖርማል መሬት ላይ ሬዝድ የሆነ ቤድ ይዘጋጃል። እሱ ላይ ቅድም ሴቭ የተደረገው ዘር ይመጣና እሱ ላይ ይፈሳል ማለት ነው። ከሁለቱ ሜተድ ለእኛ ሞር ኢፌክቲቭ የሚሆነው ዘር ካፈሰስን በኋላ ወደዘር ካፈሰስን በኋላ የራሱን ልክ ጀርምኔት አድርጎ ወደ ሁለት ኢር ሲያወጣ ወደዚህ እናመጣዋለን። ወደ ቅድም ወደ ጠቀጠቅነው ፖት ማለት ነው ወደዚህ ይመጣል። ማክሲማም እስከ ስምንት ወር ምናምን እዚሁ ነርሰሪ ሳይት ላይ ከቆየ በኋላ በእኛ አግሮ ኢኮሎጂ ባለንበት አካባቢ ስፔሻሊ በጌዲዮና ሲዳማ ኤሪያ ላይ ነው ሞር ፎከስ አርገን የምንሰራ። ሌሎችም ኤሪያዎች ቢኖሩ ይሄ ደግሞ ሞር ዲማንዲንግ ስለሆነ ሚያዝያ አካባቢ ነው ቡና ወደ ተከላ የሚገባው ማለት ነው። ወደ አርሶ አደርም ማሳ በለ ወደ አምራች ማሳ የሚገባው ማለት ነው። ስለዚህ ልክ ስምንት ወሯን እዚህ ከጨረሰ በኋላ እናወጣዋለን ማለት ነው። ለን ዲስፓች ይደረጋል። ጥያቄዎች በሚመጡት ልክ በዲማንድ መሰረት ካልኳቸው አካባቢዎችም ይሆን ከሌላ አካባቢም የምናስተናግድ ይሆናል ማለት ነው። በመለስተኛ ማዕከሉ ምርታማነታቸው የተረጋገጡ የቡና ዝርያዎች ከወጡ በኋላ ወደ አርሶ አደሩ ማሳ በመውሰድ ተግባራዊ ማድረግ ሌላው ማዕከሉ የሚያከናውነው ስራ ሲሆን አሁን ላይ ተግዳሮቶችን እየተሻገረ መምጣቱን ነው የመለስተኛ ማዕከሉ አስተባባሪ የሚናገሩት። ቡና እንደምታወቀው ከሶስት ዓመት በኋላ ነው ወደ ፖቴንሺያል ይልድ የሚገባውና ያን ስለሚፈሩ ቡናን ነቅለው ወደ አዲስ ተከላ የመግባት ሂደቶቹ በጣም አስቸጋሪ ሁኔታ የነበረበት ሁኔታ ነበረ። አሁን አንድ ክሮፒንግ ሲስተም ላይ የሰራናቸው ስራዎች፣ መጀመሪያ አርሶ አደር ማሳውን ሲነቅል ከምርት ውጭ ይሆናል ሳይሆን የአፈር ለምነትን ሊያሻሽሉ የሚችሉ የአርሶ አደርን ገቢን ሊያስቀጥሉ የሚችሉ ጊዜያዊ ሰብሎችን ስለሚጠቀሙበትና ያን ቴክኖሎጂ ቡናን በማይጎዳ መልኩ ይልቁንስ የማሳን ምርትና ምርታማነትን ሊያሻሽል የሚችል ቴክኖሎጂ ይዘን ስለገባንበት አርሶ አደር ያን የመቀበል ሂደቱ በጣም ከፍተኛ ፍላጎት አሳይተዋል ማለት ነው። በሲዳማ ክልል ዳሌ ወረዳ አዋዳ ቀበሌ ቡና የሚያለሙ አርሶ አደሮች እንደሚሉት መለስተኛ ምርምር ማዕከሉ ከ2012 ዓ ም ጀምሮ እያደረገላቸው ባለው ገዛ የቡና ልማት ስራቸው ምርታማነት እያደገ ስለ መምጣቱ ይናገራሉ። የአዋዳ መለስተኛ ማዕከል በጣም ከፍተኛ ገዛ ነው ያደረገልን ለዚህ ፊት ከነበረው የነበረውን ስብጥር ተክል ወይ እጽዋት ከማንሳት ጀምሮ እስከ ማሳ ዝግጅት እስከ ጉርጓር ቆፋሮ ከዛም አልፎ ያው ቡና ተከላ ከቡና ተከላም በኋላ አጉል ወቅት ላይ ነው። እኛ በዛ ወቅት አንተክልም ቡና ነበረና ወደ ነሐሴ አንድ አካባቢ ነው ቡናው የተተከለውና 2012 በዛ ወቅት ወዲያው በጋ መጣ። በጋ ሲገባ ያው ፀሐያማ ወቅት ነው መስከረም ምናምን፣ ከዛ ከዛ በቦቲ ውሃ እያመላለሰ እያጠጣ ቡናው ጠው ለግለግ ስል እያጠጣ ያሳደገው የአንበሳውን ድርሻ የወሰደው ያው የአዋዳ መለስተኛ ማዕከል ነው እና እኔ በዚህ መሃል ያው ላመሰግነው መቼም ቋንቋም ቃልም የለኝም ለዚህ ማዕከል እና ፊት የነበረው ከነበረው ጋር ኮምፔር ሲደረግ ወይ ሲነጻጸር በጣም ከፍተኛ ለውጥ ነው ያለው በጣም እጅግ በጣም ምክንያቱም አሁን ቡና እንሰት ሙዝ ምናምን አቮካዶ ማንጎ ምናምን አንድ ላይ ስብጥር ነበር ሁሉም አንድ ላይ ተወሳስበው ነው የሚተከለው እና የትኛው ምርት ምርታማ እንደሆነ ሁላ አይታወቅም። ዝም ብለን መሬቱን ስለያዝን ብቻ መሬቱን እናጨናንቅ ነበርና አሁን በወግ በማዕረግ መስመሩን በጠበቀ በሚያምር መልኩ በእንደዚህ እንደምታዩት እነሱ ናቸው ከፍተኛ አስተዋጽኦ ያደረጉልን። ወይመትኒ እርሻ ምርምረ አብተ ወይታ ትገባሪት ወያሞ ወይኖ ወያ ቡና ዘርዜ አብኔ ሞ ቃ ካሲሱ ጀመረ በጣም ከፍተኛ ጥቅም ነው ያገኘ ነው። የተሻለ ጥቅም ነው ያገኘ ነው። እርሻ ምርምሩ ካስተከለልን በኋላ ፊት የነበረው ግሳንግስ ተነስቶ አሁን የተተከለው በመስመር ስፔሱን በጠበቀ ስለተከሉልን የተሻለ ምርት አግኝተንበታል። የተሻለም ለውጥ አለን። በወንዶ ገነት ግብርና ምርምር ማዕከል ስር የሚገኘው የአዋዳ ግብርና ምርምር መለስተኛ ማዕከል ከ1991 ዓ ም ጀምሮ በቡናው ዘርፍ በርካታ የምርምር ሥራዎችን አድርጓል፣ እያደረገም ይገኛል። ምርታማነታቸው የተሻሻሉ የቡና ዝርያዎችን ከማውጣት ባለፈም የቡና ዘረመሎች እንዳይጠፉ የማቆየት ሥራዎችንም ይሰራል። እንግዲህ ይሄ የምርምር ማዕከል ምንም እንኳ መለስተኛ ማዕከል ቢሆንም ሰፊ አግሮኢኮሎጂ ነው ከበር የሚያደርገው ከሞላ ጎደል በቂ የሚባል የሰው ሀብት በተለይ የቴክኒካል ቲም አለው። ከዚህ ቴክኒካል ቲም ይዞ ወደ ስልሳ የሚሆኑ ባለሙያዎች እዚህ መለስተኛ ማዕከል ውስጥ አሉ። ከዚህ ውስጥ ሰባት ወደ ስምንት የሚሆኑ ተመራማሪዎች ይዞ ይሄኛውን ስራ እየሰራን እንገኛለን ማለት ነው። ይሄ ቴክኖሎጂ ከተለቀቀ በኋላ ዝርያ ብቻ ሳይሆን የአሰራር አሰራር ዘዴን በጋራ እየሰራ እንገኛለን። እንዴት ቡና መመረት እንዳለበት የአፈር ለምነት ከአፈር ለምነት ጋር ተያይዞ ከቡና ማሳ አያያዝ ጋር ተያይዞ የተለያዩ እና እንደዚያውም የቡና በሽታ ጋር ዘርፈ ብዙ የሆነ የምርምር ስራዎች እየተሰሩ ይገኛሉ። ይህ ውጤት ፋይናሌ ወደ አርሶ አደር መድረስ ስላለበት የተለቀቁ ቴክኖሎጂዎችን ዝርያም ይሁን የአሰራር ዘዴን አንድ ላይ ሰብስቦ በማስተማር ቴክኖሎጂን በማቅረብ እናም ክትትል በማድረግ የአካባቢው ላይ የቡና ምርትና ምርታማነትን የማሻሻል ስራ በዋናነት ሃንዶቨር አድርጎ እየሰራ ያለው ምርምር ማዕከል ነው ማለት ነው። እንደ አዋዳ ግብርና ምርምር መለስተኛ ማዕከል ከሆነ የቡና ምርትና ምርታማነትን የማሻሻል ስራው ላይ በተግዳሮትነት የሚጠቀሰው የቡና ዘር አምራች ድርጅት አለመኖሩ ነው። ይህንን ችግር ለመቅረፍም በመለስተኛ ማዕከሉ ገዛ ቡናን እያመረቱ ያሉ አርሶ አደሮችን በየደረጃ ያሉ የዘርፉ የመንግስት መዋቅሮች እገዛ ሊያደርጉላቸው እንደሚገባም ተመራማሪዎቹ ምክር ሀሳባቸውን አስቀምጠዋል።